ዱንያ ማለት በፍርሃት፣ በስጋት፣ በድህነት፣ በበሽታ፣ በጦርነት፣ በመሬት መንቀጥቀጥ የተሞላች ምድር ናት። በአንድ በኩል አስደሳች ዜና ስትሰማ፣ በሌላ በኩል የሚያስደነግጥ የሚያሳዘን ዜና ትሰማለች። አንድ ልጅ ሲወለድ ስትደሰት፣ በሌላ በኩል ሌላ ወዳጅ ታጣለ። በአንድ በኩል ስትሰፋት፣ በሌላ በኩል ትቀደዳለች። ጠዋት ደስተኛ ነህ፣ ከሰዓት ሌላ አይነት ስሜት ይሰማሃል። ቺና ዱንያ መነም ጣርታ በደስታ ተሞልታ አታውቅም። አላህ ሐቂቃዋን ነግሮናል ከስሟ ጭምር ዱንያ ማለት ዝቅተኛዋ፣ ወራዳዋ፣ ቅርቢቷ ማለት ነው። ነገ ምጠፋ ማለት ነው። ለዚህች ዱንያ ብለን እርስ በርስ ልንገዳደል፣ ልንበዳደል፣ ልንጨካከን፣ ለዚች ዱንያ ብለን ሶላት ልናርፍድ፣ ዘካ ልንከለክል፣ ሐጅን ልናዘገይ፣ ጎረቤትን ልንበድል፣ የቲም ሐቅ ልንበላ፣ ልንጠላላ፣ ልንገፋፋ አይገባም። የዛሬው ታሪክ እና ቴማ ነው የሚገዛኝ ይላል። አንድ ወጣት በጣም ቆንጆ የሆነችን ልጅ ይወድና ለጋብቻ ያጫታል። ከተጫጩ በኋላ ግን ግልጽ በሆነ አረፍተ ነገር እናቱን እንደማትወድና ና አብራቸው መኖር እንደማትፈልግ ትነግረዋለች። እሱም ብትወደውም፣ እናቱን ግን ልትወድለት አልቻለችም። እናቱን በእድሜ የገፉ ስለነበሩ ልጅቷ ብዙ ታስቸግራቸው ጀመር። ከዛም ልጁ እንደማያገባትና ና እንደሚለቃት አስረግጦ ታስረግጦ ሲነግራት ልጅቱ ልጁን ስለምትወደው ደነገጠች። እንደምታስተካክልና ና እናቱን እንደምታከብር እንዲያገባት ተማጸነችው። ልጁን ካስተካከልሽ ብሎ እሺ አላት። ከዛም የሰርጋቸው ቀን ደረሰ። ምሽት ላይ ሰዎች በተሰበሰቡበት መሃል እናቱ ተጋባዥ እንግዶችን ለማስተናገድ በደስታ ሽር ጉድ ይያለች ነው። ከዛ ሙሽሪት በንዴትችን አሮጊት እናትን ወዲያ በለለኝ አታሳየኝ፣ ከቻልክ እንዳውም ሽጣት አለችው። ልጁም ፈገግ ብሎ ተነሳና ሰዎች በተሰበሰቡበት መካከል እናቴ ማን ነው የሚገዛኝ አለ ለሶስት ጊዜ በተከታታይ። እናቱም ከልጃቸው አንደበት የሰሙትን ማመን አቃታቸው። ማዘንና ማልቀስ ጀመሩ። እንግዶች በጣም ተገረሙ፣ አዘኑ። ከዛ ሙሽራ ወደ ሙሽሪ ዞር አለና አየሽ፣ እናቴ ማንም ሊገዛኝ አልቻለም። ለምን እንደሆነ ታውቂያለሽ? ምክንያቱም እናት ውድ ነች። እናቴ ከምንም በላይ ውድ ነች። ዋጋዋ አይተመንላትም። እኔ ግን እናቴን ገዛታለሁ አንቺን ደግሞ ሸጥሻለሁ አላት። ከዛ ሙሽራ ፈትቼሻለሁ በማለት የሰርጉ ቀን ቀለበቱን ከፊቷ ላይ በመወርወር ትቶላት እናቱን ይዞ ሲወጣ ወዳው ከእንግዶቹ አንዱ ተከተለውና እንዲህ አለው፣ ለሴት ልጄ ካንተ የተሻለ ጥሩ ልጅ አላገኘም። ፍቃደኛ ከሆንክ ልጄ ልዳርክ ብሎት ልጁን ይዞት ወደ ቤቱ ወሰደው። ልጁን የዛን ሰው ልጅ ሲመለከታት እጅግ ውብና አደበኛ ነበረች። አገባት። ለባሏም ሆነ ለባሏ እናት ፍቅሯን ያለ ገደብ ትሰጣቸውና ትንከባከባቸው ጀመር። ሐታ የወለደቻት እናቷ እስክትመስላት ድረስ የሚጠበቅባትን ሁሉ መወጣት ጀመረች። ከዛ በኋላ መልካምና ደስተኛ የሆነ ህይወትን መኖር ጀመሩ። አንድን ነገር ለአላህ ብሎ የተወሰው አላህ ከዛ የተሻለውን ነገር ሁሉ ይወፍቀዋል። እኛ ሴቶች ከዚህ ቪዲዮ ብዙ ነገር እንማራለን ብየ ተስፋ አደርጋለሁ። ውዶቼ፣ ወንድሜ ይህች አለም ወይም ዱንያ በውጫዊው በቷ ተሽሞንሙና በሀሰተኛ ብልጭጭታ አጊጣ ትጠራሃለች። ልጅ ብዙዎች በወጥመዷ ወድቀዋል። ለዚች አጭር ሕይወት ሲሉ ዘላለማዊ ቤታቸውን አበላሽተዋል። ነገር ግን የዱንያን ትክክለኛ ማንነት ከተረዳህ እንደማትጠቅም ጥምብ መሆኗን ትገነዘባለህ። ከአላህ የበለጠ አንተን ማን ይወዳል? ከአላህ የበለጠ ከአንተ ጋር እስከ መጨረሻ ማን ይሆናል? ተመልከት። የውመ የፊሩል መርኡ ሚን አንድ ሰው ከአንድ ወንድም የሚሸሽበት ሚዩ አቢ ከአባት ከእናቱ የሚሸሽበት ቀን ከሚስት ከልጁ የሚሸሽበት ቀን ታውቃለህ? እነዚህ ሰዎች በሕይወት ውስጥ የምትጨነቅላቸውና ቦታ የምትሰጥላቸው ሰዎች ናቸው። ነገር ግን በዛች ቀን ካንተ መሸሽ አይደለም፣ ይሮጣሉ። በዛች ቀን ካንተ ጋር ማን እንደሚሆን ታውቃለህ? አላህ አላህ። ሚስቱ ጅኒ ይዟታል ተባለና፣ ሊቀራባት የሆነ ሸህ ዘንድ ይዟት ሄደ። ሸኹም ጥቂት እንደቀሩባት ጅኒ መናገር ጀመረ። ለመውጣት ዝግጁ ነኝ፣ ግን መስፈርት አለኝ አላቸው። ሸኹም ጅኑን ታገሉት። ያለ አንዳች መስፈርት በግድህ ትወጣለህ አሉት። ጅኒው ግን እምቢ አለ። በመጨረሻም ሸኹ እሺ መስፈርትህ ምንድን ነው ብለው ጠየቁት። ከዚህ ከወጣው ቀጥታ ወደ ባሏ እንዲገባ ይፍቀዱልኝ አላቸው። ቀድሞውኑ ሲፈራ ወደ ሩቃ ቤት ሄደው ባሏ ተሸበረ፣ ተንቀጠቀጠ። ሸሆም በፍጹም አይሆንም፣ አይደረግም ወደ እሱ የመግባት መብት የለህም አሉት። ገና ትንሽ ካሰላሰሉ በኋላ ቆይተው ለምን ወደ ባሏ መግባት እንደፈለገም ጠየቁት። ጅኒውም መለሰ ያው እሱ የኛ ተመሳሳይ ነው አይሰግድም፣ ማረፊያችን መሆን አለበት አላቸው። ሸሆም ወደ ሰውየው ዘወር ብለው አትሰግድም እንዴ በማለት ጠየቁት። ባልን በድንጋጤ እረ ሰግዳለሁ አላቸው እየተደናበረ። ሸሆም ጅኒው ጋር ድርድር አደረጉ። እንዲህም አሉት በል አሁን ከሷ ውጣ፣ ነገር ግን እሱን እዛው ቤታቸው አካባቢ ተከታተለ። በእርግጥም የማይሰግድ ከሆነ እንድትገባበት ፈቅጃለሁ አሉት። ጅኑም በሀሳቡ ተስማማና ለቀቃት። ቀናት አለፉ። ሴትዮዋ ለሸሁ ደውላ ባደረጉት መልካም ነገር አመሰገነቻቸው። አሁን ቀጥ ብሎ እየሰገደ ነው፣ አረንዳውም የመስጂድ በር ከፋች ሆኗል አለቻቸው። ሸሁን በመገረም አይ ሰው ልጅ አላህን ሳይፈራ ጅንን ይፈራናሉና ፈገግ አሉ። እርግጥ ነው ሴትዮዋ ምንም አይነት ጅን አልነበረባትም። ባሏ አልሰግድም ብሎ ሲያስቸግራት ከሸሁ ጋር ተመካክራ ነው ይህንን ያደረገችው። ሲጀመር ሴት ልጅ መላ አታጣም አይደል የሚባለው። ይሄው በእሷ ምክንያት ባሏ እውነተኛ ምርጥ የአላህ ባሪያም ሆኖላታል። አትገረሙ። የዱንያ ዋጋ በአላህ ዘንድ ረሱል ሰለላሁ አለይህ ወሰለም በአንድ ወቅት የሞተና ጆሮ የተቆረጠ ፍየል ወይም ጥንብ በግቢያቸው እያለፉ ለሰሐቦቻቸው እንዲህ አሉ። ይህንን የሞተ ፍየል በአንድ ዲርሃም መግዛት የሚፈልጋለን? ሰሃቦችም በነፃ ብናገኘውም አንፈልገውም አሉ። ነቢዩም ሰለላሁ አለይህ ወሰለም እንዲህ አሉ። በአላህ ምላለው፣ ይህ የሞተ ፍየል ለእናንተ እርባና ቢስ እንደሆነው ሁሉ ዱንያም በአላህ ዘንድ ከዚህ የበለጠ እርባና ቢስ ናት። አየህ አይደል? እኛ የምንባላላት የምንቆራረጥላት ዲናችንን የምንሸጥላት ዱንያ በአላህ ዘንድ ክብር የላትም። ነቢዩ ሰለላሁ አለይሂ ወሰለም በሌላ ሀዲሳቸው ዱንያ በአላህ ዘንድ የአንዲት ትንኝ ክንፍ ያክል ዋጋ ቢኖራት ኖሮ ለካፊር ወይም ለካሃዲ አንዲት ፉት የሚለው ውሃ ይሰጠውም ነበር ብለዋል። ከዛም እኔ ወጣቶችን አደራ የምለው አላህን በራሳቸው ላይ ተቆጣጣሪ በማድረግ ላይ እንዲትሉ ነው። ነገር እኮ ለእነርሱ ምንም መዳኛ የላቸውም ከዱንያ ጭንቀትና ችግር ከአደጋዋና ከፈተናዋ አላህን በመያዝ እንጂ በእርሱ ላይ የአማረ መመካትን በመመካት እንጂ በእርግጠኝነትና በእርሱ በማመን የላቀው አ በመሆኑ ላይ ከኛ ሁሉን ስራችንን የሚመለከት ሆድ፣ ሲሞላ አቅል ማሰብ ያቆማል፣ አኼራ መጨነቅ ያቆማል። ወምን ሆዱን አያመልክም። የሚኖረው ሊበላ አይደለም፣ ለመኖር ያክል ነው የሚበላው። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ደግሞ ብዙ ኸይር ያመልጠዋል። የተለያየ አይነት ምግብ ያስፈልገኛል ተብሎ ሐራም አይበላም። የተሰረቀ አይበላም፣ ኢስራፍ አይደረግም። ሙስሊም ሲርበው ነው የሚበላው ሲበላም ሆዱ እስኪ ሞላ መተንፈሻ እስኪ ያጣ ድረስ አይበላም። በልክ ይበላ። ከዚህ ምግብን እንደ መድኃኒት ተጠቀም። መድኃኒት በቀን ተከፋፍሎ፣ በሰዓት ተከፋፍሎ ነው የሚሰጠው። ምግብም እንደዛው በመጠኑ መሆን አለበት። ሆዱ ብሎ የሚኖር ሆዱ ካልሞላ የሚጨንቅ ካስር ነው። አላህ ስብሃነሁ ወተዓላ የከለከለን በአግባቡ ልንከለከል ያዘንን ልንታዘዝ፣ የዲን ጉዳይ ላይ ጥንቁቆች ልንሆን፣ ከወንጀል አብስተን ልንርቅ፣ የእሳት የመርዝ ያክል ወንጀልን ልንፈራ ይገባናል በተለይ ባለነበት የድንገት ሞት በበዛበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም ከቂያማ ምልክት አንዱ ድንገተኛ ሞት ይበዛል ብለዋልና፣ ጠዋት ደህና የነበረ ሰው ከሰዓት ጀናዛውን በቃሬዛ ሰዎች ተሸክመው ያመጣል። ለነገ ቀጠሮ ምሳ ለመብላት የተቀጣጠሉ ሰዎች ከተቀጣጠሩት መሃል አንዱ ሶላተል ጀናዛ ተሰግዶበት ዳግም ዱንያ ላይ ይበላ ወደ አኼራ ይሄዳል። ይህ አይነት የድንገት ሞት በበዛበት ዘመን ኻቲማችን እንዳይበላሽ ሁሌም ከወንጀል ልንጠነቀቅ ይገባናል። ከወንጀል አይነቶች አንዱ፣ ከበደል አይነቶች አንዱ አማናን ማጉደል። የተለያዩ የአማና አይነቶች አሉ። ሁሉም በያለበት ኃላፊነት አማናውን በአግባቡ ሊወጣ ይገባል። በዘመናችን የጎደሉ ካሉ አማናዎች አንዱ የልጆች አማና ነው። በርካታ ወላጆች ልጆቻቸውን ቸላ ብላ ልጆቻቸውን ወልደው ጥለዋል ረስተዋል። በዚህም ራሳቸውን ይበድላሉ፣ ልጆቻቸውን ይበድላሉ። ልጆች ወላጆቻቸውን መበደል እንደሌለባቸው ሁሉ ወላጆችም ልጆቻቸውን መበደል የለባቸው። ልጆችን መበደል ማለት አለማብላት፣ አለማጠጣት፣ አለማስተማር ብቻ አይደለም። ልጆችን አለማነጽ፣ በኢስላም አደብ አለመቅረጽ፣ የአላህን ሐቅ ለልጆች አለማሳወቅ፣ አለባበሳቸው እስላማዊ፣ አነጋገራቸው እስላማዊ፣ ውሏቸው እስላማዊ እንዲሆን አለመጣር ሰበብ አለማድረስ ልጆችን መበደል። በድሮ ዘመን ሴት ልጅን እስከነ ህይወቷ ይቀብሩ ነበር፣ በጃሂልያ ዘመን ያሉት። አሁን ግን የልጆችን አክላቅ የልጆችን ተርቢያ ተዝኪያ የሚቀብሩ ወላጆች በስተሃ የሕፃናትን አካላቸውን መቅበር እነሱን ብዙም ላይጎዳቸው ይችላል። አኼራ ለዘላለም በሰላም ይኖራሉ፣ ወንጀል ሳይሰሩ ከሄዱ አላህ ከእሱ ዕዳዎች ካደረጋቸው። ነገር ግን አካልን ከመቅበር የበለጠ የሚጎዳው ዛሬ የልጆች አኽላቃቸው እንዲበላሽ ማድረግ፣ ወልዶ ሜዳ ላይ መልቀቅ፣ በቴሌቪዥን ብቻ እንዲያድጉ ማድረግ፣ በስልክ በጌም እንዲያድጉ ማድረግ፣ አስፋልት ሜዳ አደባባይ እንዲያሳድጋቸው መተው ትልቅ በደል ነው፣ ትልቅ አማና ማጉደል ነው። የሰው አንድ ብር ማይበላ ሰው አለ አማና ነው እያለ። የሰው እቃ ማይነካ እሷ ለአማና ነው እያል ነገር ግን አምስት ስድስት አስር ልጆችን ወልዶ የት እንደዋሉ የት እንዳደሩ እማያውቅ ጭንቅላታቸው ውስጥ ምን እንዳለ ልባቸው ውስጥ ምን እንዳለ ጓደኛቸው ማን እንደሆነ የት እንደሚውሉ ብቻ አይደለም የት እንደሚያመሹ ምናልባትም የት እንደማ እንደሚያድሩ የማያውቅ ወላጃ። ልጅ ውጪ ያድራል። እናት ደግ ያደረገች መስሏት ለልጇ ሸፍና አለ ገብቶ ዘግቷል ትላለች። ልጅ ያለው ሌላ ቦታ የሐራም መንገድን ርቆ እየሄደ አባት እናት ዝም ይላል። ልጆች የራሳቸውን መንገድ ራሳቸው ይምረጡ ይላል። ነገ ሲረጋጉ ከፍ ሲሉ ያውቁታል ብለው በልጅነታቸው ለቀቅ የሚያደርጉ ኋላ ላይ ማጠፉ ማስተካከሉ ከባድ እንዲሆን ሰበብ የሚሆኑ ወላጆች ትምህርት ቤቱም ሜዳ መጫወቻውም አልፎ ተርፎ አንዳንዴ መስጂዱም ጭምር ለልጆች የመበላሸት ሰበብ የሆነ ወላጆች መስጂድ ናቸው ብለው ይተዋሉ። መስጂድ ጥግና ጥግ ቁጭ ብለው ስልክ ይጎረጉራሉ። የተከበረውን መስጅድ ክብሩን ይነካሉ። መስጅድ ውስጥ ፊልም ከፍተው የሚያዩ አሉ፤ በስልካቸው ወላጆቻቸው ያለ ዕድሜያቸው ያለ አቅማቸው ባሸከሟቸው ዘመናዊ ስልክ። ይሄ ልጆችን መበደል ነው። ይሄ አማናን ማጉደል ነው። ነቢያችን ዐለይሂ ሰላቱ ወሰላም፣ ኢነላሃ ሳኢሉን ኩለ ራዒን ዐማ ስተርዓሁ አሐፊዘ አም ደይየዐ ብላ፣ አላህ እያንዳንዱን ጠባቂ ስላስጠበቀው ነገር ይጠይቀባል። ያስጠበቀውን ነገር በአግባቡ ጠብቋል ወይስ ጥበቃውን አጉድሏል፣ አደራውን በልቷል ብሎ አላህ ይጠይቀዋል ብለዋል። ልጆች አደራ ናቸው። ለፍተን ደክመን ላባችን ጠብ አድርገን ያመጣነውን ገንዘብ በኪሳችን በካዝናችን ጠብቀን ከምናስቀምጠው በላይ ከገንዘብ በላይ የሆኑ አላህ የሰጠን ልጆቻችንን በአግባቡ ልንጠብቅ ይገባናል። ሁለተኛ ጥንብ ፈላጊ አትሁን። ታላቁ ሱፊያን አሰውሪ እንዲህ ይላሉ፣ ዱንያ ማለት እንደ ጥንብ ወይም ሬሳናት አንበሶች ጥንብ አይመገቡም። ጥንብን የሚሻሙት ውሾች ብቻ ናቸው። አንተ ክቡር የአላህ ባሪያ ነህ። እንደ አንበሳ ፊትህን ወደ ዘላለማዊ ክብር ወይም ጀነት አዙር እንጂ እንደ ውሻ ከጥንብ በሆነችው ዱንያ ላይ አትሻኩት። ሰዎች ለዱንያ ሲጣሉ ሲገዳደሉና ሲናከሱ ሰላማቸውን ያጣሉ። የውም ል ቂያመቲ ለው ዓሊምተ ቢሀውልህ ለፈረርተ ምን አህሊን ወምን አውጣኒ የውምን ተሸቀቀት ሰማኡ ሊሀውልህ ወተሺቡ ፊህ መፋሪቁ ል ዊልዳን። የቅያም ቀን ይገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ህይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሀል አናታቸው የሚሸብትበት ቀን ነው። ሽበት ጣልጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁ ልዊልዳኒ የህፃናት አናታቸው መሀል ጸጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ፣ በመከራ የተሞላ መከራው የሰው ልጅም በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሀቃቸው ያገኙበት ቀን አይደለም የሰው ሐቅ የበላ፣ ሪባ የበላ፣ ዝምድናን የቆረጠ፣ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን መዳዮች አፈር በሆንኩ ብለው የሚመኙበት ቀን። ነቢያችን አለይሂ ሰላቱ ወሰላም መሞታቸው ከተረጋገጠ በኋላ የነበረው ክስተት

የነቢዩ ዐለይሂ ሰላቱ ወሰላም ፊት እንደ ብርሃን ያበራ ነበር። ታዲያ በዚህ ጊዜ አቡበክር ሲዲቅ በጉልበታቸው ተንበርክከው ወደ ሰማይ እያዩ ውድ ጓደኛዬ ብለው ስቅስቅ ብለው አለቀሱ። ከልጅነታቸው ጀምሮ በጣም የሚዋደዱ ጓደኛሞች ነበሩ። አቡበክር ስዲቅ ለነቢያችን ዐለይሂ ሰላቱ ወሰላም ወጣት ልጃቸውን ነበር የዳሩላቸው። አቡበክር ሲዲቅ በድጋሚ የነቢዩን ዐለይሂ ሰላቱ ወሰላም ግንባር እየሳሙ አንተ የተመረጥክ እያሉ አነቡ። አቡበክር ቤት ውስጥ ሆነው ሲያነቡ ኦመር ከቤት ውጭ ሆኖ ሰሃባዎችን እያሳመነ ነበር። ረሱል አለይሂ ሰላቱ ወሰለም ሙቷን የሚል ካለ በራሴ ሰይፍ ነው አንገቱን የምቆርጠው ሲላቸው አባበክርም ወደ ውጭ ወጡና ያ ኦመር ንግግርህን አቋርጠህ አዳምጠኝ አሉት። ኦመርም ያ አባበክር አትሰማም እንዴ ሰሃባዎች የሚሉትን ነብዩ አለይሂ ሰላቱ ወሰለም ሙተ እያሉኮ ነው አለ ኦመር። እውነቱን ላለመቀበል ታዲያ በዚህ ጊዜ ማባበክር ሲዲቅ ወደ ሰሓባዎች ይዘወራሉና፣ ታሪካዊ ንግግራቸውን ተናገሩ። ከመካከላችሁ ሙሐመድን የሚገዛ ካለ ሙሐመድ ሙቷል፣ ከመካከላችሁ አላህን የሚገዛ ካለ አላህ በእርግጥም የማይሞት ዘላለማዊ የሆነ ጌታ ነው ብሎ ተናገሩ። በዚህን ጊዜ ዑመር ረዲየላሁ አንሁና ሰሓባዎች በጉልበታቸው ተንበርክከው ስቅስቅ ብለው አለቀሱ። የነቢዩ ዓለይሂ ሰላቱ ወሰላም ወደ አኼራ መሄድ ለሰሓባዎች እጅግ ከባድ ነበር። ዛሬ ጅማ ነው። በነቢያችን ዓለይሂ ሰላቱ ወሰላም ሰለዋት እናውርድ። አላሁመ ሰሊ ወሰለም ባሪክ ዓላ ነቢይና ሙሐመድ። ዱኒያ መሸጋገሪያ ድልድይ ናት። ኢማሙ አሊ ረዲየላሁ አንሁ እንዲህ ይላሉ፣ ዱንያ ወደ ኋላ እየሸሸች ነው። አኼራ ደግሞ ወደፊት እየመጣች ነው። የዚያች የአኼራ ልጆች ሆኑ፣ የዚያች የዱኒያ ልጆች ግን አትሆኑ። ዛሬ ስራ እንጂ ምርመራ የለም። ነገ ደግሞ ምርመራ እንጂ ስራ የለም። ዱንያ የፈተና አዳራሽ ናት። ማንም በፈተና ክፍል ውስጥ ዘላለም መኖር አይፈልግም። አላማው ፈተናውን ሰርቶ መውጣት ነው። አንተም በዚች ዓለም ላይ ስትኖር ልክ እንደ መንገደኛ ሁን። መንገደኛ ዛፍ ስር አረፍ ብሎ ጉዞን እንደሚቀጥል ሰው እንጂ ዛፍ ስር ቤት እንደሚሰራ ሰዋቱን መቼ ነው አላህ ከኛ ጋ የሚሆነው? ያዘዘንን ስንታዘዝ የከለከለንን ስንከለከል ሀዲት ላይ ባሪያዬ እኔ ግዴታ ያደረኩበትን ነገር ከመተግበር የተሻለ ምንም ኸይር ስራ ሰርቶ ወደ እኔ ሊቃረቡ አይችልም። ባሪያዬ ግዴታ የሆኑ ነገሮችን አድርጎ ተጨማሪ ሱና ተወዳጅ ዒባዳዎችን መስራትን ሲያዘወትር የሚያይበት አይን፣ የሚሰማበት ጆሮ፣ የሚሰራበት እጅ፣ የሚራመድበት እግር ሆነዋለሁ። እጁ መጥፎ ነገር እንዳይዳስ፣ እግሩ ወደ መጥፎ ቦታ እንዳይሄድ፣ አይኑ መጥፎ ነገር እንዳያይ፣ ጆሮ መጥፎ ነገር እንዳይሰማ፣ ምላሱ መጥፎ ነገር እንዳይናገር አደርገዋለሁ ማለት። እዚህ ደረጃ ሲደርስ ከጠየቀኝ ሰጠዋለሁ፣ ጠብቀኝ ካለኝም እጠብቀዋለሁ ብለው። እዚህ አላህ ከእኛ ጋር የሚሆነው ግዴታ ያደረገበት ነገር ስተገብር ተው ያለን ነገር ስንተው ከግዴታም በተጨማሪ ሱና ተወዳጅ ኢባዳዎችን ተጨማሪ ኢባዳዎችን ስናበዛ ተጨማሪ ሶላት ተጨማሪ ሰደቃ ተጨማሪ ጾም ተጨማሪ ሀጅና ዑምራ ያለው ሰው ግዴታውን ብቻ ተወጥቶ ዞር ማለት ሳይሆን ከግዴታ ማሟያ አኺራ ላይ አጅር ማብዣ ኸይር ስራ ስናበዛ አላህ ተባረከ ተዓላ ከኛ ጋር አንዱ ነቢ ጋር መጥቶ ቅያማ መች ነው ብሎ ሲጠይቃቸው ለቅያማ ምን አዘጋጅተሃል ብለው ጠይቀውታል። እኔ ምንም ይህ ነው የሚባል ያዘጋጀሁት ነገር የለም፣ ግን የአላህን መልእክተኛ ወዳለሁ የሚል መልስ ሲሰጣቸው ሰው ከወዳጁ ጋር ነው የሚሆነው ብለውታል አለይሂ ሰላቱ ወሰላም። ዱንያ ላይ ነቢን መውደድ አላህን መውደድ አኺራ ላይ የቅያም ቀን እንዲከብሩ ያደርጋል። አላህን በምትፈልገው ልክ አምጹ ደሞ ይህን ንግግር ደሞ እንዳትረሳ። ማነዘለ በላው ኢላ ቢዘንቢ ወላ ሩፊዓ ኢላ ቢተውባ። ዓሊ ኢብኑ አቢ ጣሊብና ከተወሰኑ የሰለፍ ሰዎች ከተያዘ ነገር አንድ፣ ቅጣት የሚወርደው በሰራኸው ወንጀል ነው። ያ ቅጣት የሚነሳው ደግሞ በምታደርገው ተውባ። ምናልባት ያ ቅጣት ከቤተሰብ አንዱ ሰው አላህ ካንተ ወስዶብህ ሊሆን ይችላል፣ ወይ ደግሞ አሁን ላይ የምትጨናነቀው ጭንቀት ሊሆን ይችላል፣ ወይ ደግሞ እስካሁን ያልተቀጣኸውን ቅጣት አላህ ሊቀጣህ ይችላል።

ሰዎች ሲመከሩ ለሁለት ይከፈላሉ። ምክር ሚጠቅማቸው ቆም ብለው ራሳቸውን እንዲገመግሙ የሚያደርጋቸዋሉ። በተቃራኒው ደግሞ ሲመከሩ ሚብስባቸዋል። አንዳንዴ የመካሪው የምክር ስልት ሰዎችን የባስ እንዲጠሙ ሊያደርግ ይችል ይሆናል። ግን ምክሩ የተላለፈበት መንገድ ምንም ይሁን ምን ለራሱ የሚያስብ ሰው ከተመከረ፣ ነውሩ፣ ጉድለቱ ከተነገረው ቆም ብሎ ራሱን ሊፈትሽ ይገባ ነበር። እንዴ ወደ ነቢዩ አለይሂ ሰላቱ አንድ ሰው መጣና፣ አንቱ የአላህ መልእክተኛ ወይ አላቸው፣ እኔ በጣም ወንጀሌ ብዙ ነው፣ ወደ አላህ ብመለስ በዛሬዋ ሌሊት አላህ ይቅር ብሎ ይቀበለኛል ወይ አላቸው። አዎ አሉት ነቢይ ሰለላሁ ዐለይሂ ወሰለም ያ رسول الله وغدراتي وفجراتي ይሁን የፈጸምኩት ግፍ

እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን፣ እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ሳታረጉ እያያችሁ ያላችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።